ውዶች በጣም እርቦኛል። ጾም ነው፣ በነገራችን ላይ ጾም ነው። ቆይ እስኪ ላጉሩሳችሁ አንዴ ብቻ ላጉሩሳችሁ ላጉሩሳችሁ ትላላችሁ፣ ላጉሩሳችሁ ብሉልኝ፣ የኔ ውዶች፣ የኔ ጓደኞች። እንግዲህ ምንም ማድረግ አልችልም፣ የኔ ውዶች እና ቻው ቻው፣ ባይ ባይ። እና ውዶቼ ውላችሁ? እንደዚህ በደንብ ብኖ የተቆላለው በርበሬው፣ ቅድም የጨመርኩት በርበሬ በደንብ ተቆላልቷል። አሁን ምንድነው የምንጨምረው፣ ውዶቼ መሰላችሁ? ይሄንን አወቃችሁት? ይሄ ይሄ ማለት የክዝበራ ነው። ክዝበራ ክዝበራ መቸም ታቃላችሁ ክዝበራ ነው። ተፈጭቶ ምናምን እንደዚህ ይሸጣል ማለት ነው። ይሄን ሁለት ትጨምርበታለሁ። በጣም አሪፍ ነው። ከዛ ምን እንደምጨምር ላሳያችሁ። ነጭ ሽንኩርት ትጨምራላችሁ። ነጭ ሽንኩርት እኔ እንደዚህ ነው የምወደው በዚህ ቪው ከዛ ታማስሉታላችሁ። ከዚህ ባራው ይሄ ማለት ነው። በጣም ነው አሪፍ ነው የሚያደርገው። ቀታይ ታላችሁ። በኋላ ላይ እንደዚህ ካደረጋችሁ በኋላ ትንሽዬ ውሃ ጠብ ታደርጉበትኝና እንዳያረባችሁ ደግሞ እንዳትረሱት። እንደዚህ ታደርጉትኝና መሰል ተመሰል ታማስሉታላችሁ እንደዚህ ከዛ ይከደናል ሁላችሁ አለ። ውዶቼ አሁን ወደ እንጀራው ነው የምወስዳችሁ። እዚህ ጋር ሰላጣ እንዴት እንደሚያምር እዩ ሁላችሁ። እዚህ ጋር እንጀራው በጣም ነው የሚያምረው። በጣም ነው የማመሰግነው ይሄንን እንጀራ የምትሸጡ ሰዎች በጣም ነው የማመሰግነው። እግዚአብሔርን በጣም ነው የሚያምረው። እዩት በደንብ ግዙአቸው። ምርጥ እንጀራ ነው። ትኩስ እንጀራ ነው የሚሸጡትኝ። እዚህ ጋር እንጀራ እንቆርጫለሁኝ ውዶቼ። እዩ ሁላችሁ እዚህ ጋር እንደዚህ ነው ማፈረፍራት። በጣም ትንሽዬ ናት፣ ትንሽዬ ነው ማፈረፍረው ምክንያቱም እኔ ብቻ ስለሆንኩ ማለት ነው። ብቻዬን ነው የምበላው፣ ጓደኛ የለኝም። ብዙ ሆዳም ጓደኞች ነበሩኝ፣ ግን አሁን የሉም፣ ትተውኝ ሂደዋል እላችኋለሁ ወዶቼ። እና ሰላጣይን ደግሞ አቀላቅዬ አሳያችኋለሁ ይሄ ሁላችሁ ውዶቼ በቃ ሁላ አፈረፍረው ነው። እዚህ ጋር ደግሞ ቀንሻለሁ ማለት ነው፣ ምክንያቱም በጣም ብዙ ነው የሰራውትኝ። ስለዚህ ቀንሰዋል፣ ቀንሼ ነው የምሰራው። ጋዙን አጠፋዋለሁ። እንደዚህ ይከደንና ወደዚህኛው እንሄዳለን። እዚህ ጋር ደግሞ አፈረፍረው፣ ለምን ሶሱ በጣም ብዙ ስለሆነ እዚህ ጋር ቀንሼ ነው። እዚህ ጋር ቃሪ አለ። ቃሪያውን እንደዚህ ታደርጉትና ታማስሩት አላችሁ ከዛ ውዶች እምንድን ነው የምናደርገው? እዚህ ጋር እንጀራ አለ የቆረጥኩት እንጀራ አለ። እሱን ቀስ እያደረግን ከጋዙ ልቀንሰው። እዚህ ለእኔ ብቻ ነው የምሰራው እንዳይበዛብኝ ማለት ነው። እንደዚህ እሳቱን ቀነስ ስታደርጉትኝ እና ለስለስ ያለ ፍርፍር ስሩ ብዙ እንዳይደርቅባችሁ ማለት ነው። ከዛ እናማስለዋለን ማለት ነው። ገልበጥ ገልበጥ ነው ማማሰል። በጣም ካማሰል ነው ይቦካል። ስለዚህ ስለዚህ ውዶቼ በእውነት እንጀራ በጣም እንጀራው በጣም ነው የሚያምረው። ግዙ ግዙ ውዶቼ እና ደግሞ እስኪ ሰብስክራይብ አድርጉኝ። እስኪ አይከፈልበት አስር ሺህ አስገቡኝ። አስር ሺህ ብቻ ውዶቼ የኔ ውዶች እንደዚህ ሆንና የዚህኛው ብረት ድስት ክዳነ እዛ ጋር ነው። ስለዚህ ችግር የለውም የዚህኛው እንደዚህ ከነው አለው። እንዳታካብዱት ደግሞ ከዛ ውዶቼ ይውላችሁ እዚህ ጋር ሰላጣዬ ተቀላቅሏል። በጣም ነው የሚጣፍጣው። ጥቅል ጎመን፣ ሽንኩርት እና ቃሪያ። ሽንኩርት ደግሞ ያኛው አረንጓዴው ቃሪያ ማለት ነው አረንጓዴው ሽንኩርት ሽንኩርት እሷ አለ ከዛ ወደ ፍርፍራችን መጣለን። ውዶቼ ላወጣው ነው እሺ። እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ታደርጉትና ኡ በዛ በዛ በዛ በዛ በጣም በዛ ውዶቼ አያችሁት? በጣም ቀይ ነው ግን መብራቱ ነው እንትን ያደረገው ያነጣብኝ። ከዛ እንደዚህ ታደርጉትና ምን ታደርጋላችሁ መሰላችሁ? እዚህ ጋር ክዝበር አለ። እሱን እንደዚህ እንደዚህ ታደርጉበታላችሁ። ከሰው አይቼ ነው ሰው ሲያደርጉ አይቼ ነው እንጂ እንደዚህ ብዙኛ ኢትዮጵያን አለመድንም። እንጀራ ላይ ግን በጣም ነው የሚጣፍጠው። ከዛ እዚህ ጋር ውዶቼ ካሜራውን በእጅ ስለያዝኩ ነው ስልኬን ይህንን ቆንጆ ሰላጣ እዚህ ጋር እናደርጋለን። የጥቅል ጎመን ሰላጣ በጣም ነው የሚጣፍጠው። ቅመሱት ወዶቼ፣ እንዴት አያችሁት? እና ወዶቼ እንዴት አያችሁት? በጣም ነው የሚያምረው። እግዚአብሔርን የተባረከ ይሁንልሽ በሉኝ። ሰላጣውን በጣም ያምራል። እንጀራውን በጣም ነው የወደድኩት እኔ በጣም ብዙ ጊዜ ነው በጣም ብዙ ጊዜ ነው ምገዛው እንጀራ እና በጣም አሪፍ እንጀራ ነው። ትኩስ እንጀራ ነው። እዚሁ ኢማራት ውስጥ ነው የሚጋገረው ውዶቼ፣ እንዴት እንደሚያምር እዩት እና ግዟቸው። በዛውም ደግሞ ሰብስክራይብ አድርጉኝ። እስኪ አድርጉ፣ በእውነት አድርጉ። ውዶቼ በጣም እርቦኛል። ጾም ነው፣ በነገራችን ላይ ጾም ነው። ቆይ እስኪ ላጉሩሳችሁ፣ አንዴ ብቻ ላጉሩሳችሁ ላጉርሳችሁ ትላላችሁ፣ ላጉርሳች ብሉልኝ። የኔ ውዶች የኔ ጓደኞች እንግዲህ ምንም ማድረግ አልችልም። የኔ ውዶቼ ይኸው ፍርፍር። አሰራርሽ አያምርም፣ ምናምን ፍርፍር አሰራር አትቼም፣ ምንም አትቼም። ሽንኩርቱ በጣም ረዛዘመ። ነጭ ሽንኩርቱን ለምን አላደቀቅሽውም? እንጀራውን ለምን በስነስርዓት አልቆረጥሽውም? በደንብ አልተቁላላም። ቅመም ስትጨምር አላሳየሽንም። ጨው ስጨምር እንኳን አላሳየዋችሁም። ብዙ ነገር እንዳታወጡ ሰምታችኋል። በቃ ኮሜንት ጻፉ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ይላችኋል ውዶች ዬ በቃ ባይ ባይ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ፍርፍር ልሰራላችሁ ነው ላችኋለሁ። ቆንጆ ፍርፍር ኢትዮ ፍሬሽ እንጀራ ይላል። በጣም ቆንጆ እንጀራ ነው። እዚ ጋር ሰላጣ አለ እዚህ ጋር ደግሞ ለፍርፍር የሚሆነኝ ነገር አዘጋጅቻለሁ ውዶቼ የሁላችሁ። እዚህ ጋር ሽንኩርቱ የበሰለ ነው፣ ሽሪሚሪ ነው የከተፍኩትኝ። ሽሪሚሪ እናንተ በደቃቁ መክተፍ ትችላላችሁ። ከዛ ቲማቲም ጨምሩበት። እንደዚህ ሙያ የለሽም ምናምን ደግሞ እንዳትሉ እና ውዶቼ፣ እንደዚህ ታማስሉታላችሁ፣ ታማስሉታላችሁ። ይከደናል ይከደናለን ለዚ እዩ ከዛ ውዶቼ የሁላችሁ እዚ ጋር ሰላጣ አለ ጥቅል ጎመን ቆይ አቀላቀዬ አሳያችኋለሁኝ ጥቅል ጎመን አለ ከዛ ይሄ ደግሞ ሽንኩርት ነው አረንጓዴው ሽንኩርት አለ ኖርማሉ ሽንኩርት አለ ቲማቲም አለ ሌላ ምንድነው ሌላ የለም ሎሚ እና ዘይት ዘይቱን ብቻ ነው የምጨምርበት ማለት ነው ውዶቼ እዚ ጋር ለፍርፍር የሚሆነኝ ደግሞ የሁላችሁ እዚ ጋር ነጭ ሽንኩርት አለ እኔ እንደዚህ ነው የከተፍኩት። እናንተ መውቀጥም ማድቀቅም ማድቀቃችሁን መክተፍ ትችላላችሁ። እዚህ ጋር ደግሞ ቲማቲም አለ። በጣም ነው የሚያቀለው፣ በጣም ነው የሚያምረው። ፍርፍር ራሱ በጣም ያምራል፣ ሲቀላ ማለት ነው። እንደዚህ አድርገዋል። በርበሬ ስለሌለኝ ይሄን ነው የምጠቀመው። ከዛ እዚህ ጋር ደግሞ ቃሪያ አለ። የሚያቃጠለው ቃሪያ ቢኖር ደስ ሲል ነበረ፣ ግን የለኝ ሙዶቼ። ከዛ እዚህ ጋር ደግሞ ፍልፍል አስዋት አለ፣ ፍልፍል አስዋት ካቁታላችሁ መቼም። እዚህ ጋር ደግሞ ከሙን ይባላል። ከሙን በጣም ነው የሚያጣፍጠው፣ በትንሹ ጨምሩበት። ጨው አለ። ከዛ እንጀራ እዚህ ጋር በጣም ቆንጆ እንጀራ ነው። ኢትዮ ፍሬሽ እንጀራ ይባላል። ዱባይ ውስጥ ነው የሚሸጡትኝ። በጣም ቆንጆ እንጀራ ነው ጉዶቼ፣ ግዙዋቸው። በጣም ነው የሚጣፍጠው እና በቃ ወደ ማማሰሉ እንሂድ። እናማስለዋለን እናማስለዋለን። እሳቱን ትንሽ እየል ጨምርበት ዘይቱ በዛ ምናምን ምናምን እንዳትሉ። ፍርፍር ላይ ዘይት ትንሽ ይሄ በዛ ሲል አሪፍ ነው፣ ይጣፍጣል ማለት ነው። ከዛ ውዶቼ ምንድነው የምጨምርበት? አፈጠንሽው እንዳትሉኝ እንደዚህ ትጨምሩበታላችሁ፣ ትጨምራላችሁ። ጾም ግን እንዴት ይዟችኋል ውዶቼ? ረመዳን እንዴት እያደረጋችሁ ነው? አይዟችሁ የኔ ውዶች፣ ከዛ እንደዚህ ታማስሉታላችሁ ታማስሉታላችሁ። እንደዚህ አ የማያቃጥለው በርበሬ ትንሽ እያለኝ እሱንም የምጨምርበታለሁ፣ አሳያችኋለሁ ውዶች፣ ምን አይነት በርበሬ እንደምጨምር። ታዝኑልኝ አላችሁ መቼ። ከዛ እንደዚህ ይደረግና ይከደናል ማለት ነው። ኦ እንደዚህ ይበስላል። በርበሬውን ላምጣ ውዶች፣ በጣም እርቦኛል፣ ጾም ነው ነገራችን ላይ ጾም ነው። ቆይ እስኪ ላጉሩሳችሁ አንዴ ብቻ ላጉሩሳችሁ ላጉሩሳችሁ፣ ትላላችሁ ላጉሩሳችሁ፣ ብሉልኝ፣ የኔ ውዶች፣ የኔ ጓደኞች፣ እንግዲህ ምንም ማድረግ አልችልም፣ የኔ ውዶቼ እና ቻው ቻው፣ ባይ ባይ። እና ውዶቼ ውላችሁ፣ እንደዚህ በደንብ ነው የተቆላለው በርበሬው። ቅድም የጨመርኩት በርበሬ በደንብ ተቆላልቷል። አሁን ምንድነው የምንጨምረው ውዶቼ መሰላችሁ ይሄንን አወቃችሁት ይሄን ይሄ ማለት የክዝበራ ነው ክዝበራ ክዝበራ መቼም ታውቃላችሁ ክዝበራ ነው ተፈጭቶ ምናምን እንደዚህ ይሸጣል ማለት ነው ይሄን ሁለት ትጨምርበታለሁ በጣም አሪፍ ነው ከዛ ምን እንደምጨምር ላሳያችሁ ነጭ ሽንኩርት ትጨምራላችሁ ነጭ ሽንኩርት እኔ እንደዚህ ነው የምወደው በእንደዚህ ከዛ ታማስሉት አላችሁ። ከዚህ በራዊ ይሄ ማለት ነው። በጣም ነው አሪፍ ነው የሚያደርገው። ቀታይ ታላችሁ። በኋላ ላይ እንደዚህ ካደረጋችሁ በኋላ ትንሽ የውሃ ጠብ ታደርጉበትኝና እንዳያረባችሁ ደግሞ እንዳትረሱት። እንደዚህ ታደርጉትኝና መሰል ተመሰል ታማስሉታላችሁ እንደዚህ ከዛ ይከደናል። ሁላችሁ ውዶቼ አሁን ወደ እንጀራው ነው የምወስዳችሁ። እዚህ ጋር ሰላጣ እንዴት እንደሚያመር ሁላችሁ እዚህ ጋር እንጀራው በጣም ነው የሚያምረው። በጣም ነው ማመሰግነው ይሄንን እንጀራ የምትሸጡ ሰዎች በጣም ነው የማመሰግነው። እግዚአብሔርን በጣም ነው የሚያምረው። እዩት በደንብ ግዙአቸው። ምርጥ እንጀራ ነው፣ ትኩስ እንጀራ ነው የሚሸጡትኝ። እዚህ ጋር እንጀራዬን ቆርጫለሁኝ ውዶቼ። ሁላችሁ እዚህ ጋር እንደዚህ ነው ማፈረፍራት። በጣም ትንሽዬ ናት ትንሽዬ ነው ማፈረፍረው፣ ምክንያቱም እኔ ብቻ ስለሆንኩ ማለት ነው። ብቻዬ ነው የምበላው፣ ጓደኛ የለኝም። ብዙ ሆዳም ጓደኞች ነበሩኝ፣ ግን አሁን የሉም፣ ትተውኝ ሄደዋል እላችኋለሁ ውዶቼ። እና ሰላጣዬን ደግሞ አቀላቅዬ አሳያችኋለሁ። ይሄ ሁላችሁ ውዶቼ በቃ ሁላ አፈረፍረው ነው። እዚህ ጋር ደግሞ ቀንሻለሁ ማለት ነው፣ ምክንያቱም በጣም ብዙ ነው የሰራሁትኝ። ስለዚህ ቀንሰዋል፣ ቀንሽ ነው የምሰራው። ጋዙን አጠፋዋለሁ፣ እንደዚህ ይከደንና ወደዚህኛው እንሄዳለን። እዚህ ጋር ደግሞ አፈረፍረው፣ ለምን ሶሱ በጣም ብዙ ስለሆነ፣ እዚህ ጋር ቀንሽ ነው። እዚህ ጋር ቃሪ አለ፣ ቃሪያውን እንደዚህ ታደርጉትና ታማስሩት አላችሁ ከዛው ውዶች ምንድነው የምናደርገው? አደርገው እዚህ ጋር እንጀራ አለ የቆረጥኩት እንጀራ አለ። እሱን ቀስ እያደረግን ወይ ጋዙ ልቀንሰው። እዚህ ለእኔ ብቻ ነው የምሰራው እንዳይበዛብኝ ማለት ነው። እንደዚህ እሳቱን ቀነስ ታደርጉትኝና ለስለስ ያለ ፍርፍር ስሩ። ብዙ እንዳይደርቅባችሁ ማለት ነው። ከዛ እናማስለዋለን ማለት ነው። ገልበጥ ገልበጥ ነው ማማሰል። በጣም ካማሰል ነው ይቦካል። ስለዚህ እዚህ ወዶቼ በእውነት እንጀራ በጣም እንጀራው በጣም ነው የሚያምረው። ግዙ ግዙ ወዶቼ። እና ደግሞ እስኪ ሰብስክራይብ አድርጉኝ፣ እስኪ። አይከፈልበት አስር ሺ አስገቡኝ፣ አስር ሺ ብቻ ወዶቼ፣ የኔ ወዶቼ። እንደዚህ ሆንና የዚህኛው ብረት ድስት ክዳነ እዛ ጋር ነው። ስለዚህ ችግር የለውም። የዚህኛው እንደዚህ ከነው አለ እንዳታካብዱት ደግሞ። ከዛ ውዶች ይውላችሁ እዚህ ጋር ሰላጣዬ ተቀላቅሏል። በጣም ነው የሚጣፍጣው። ጥቅል ጎመን፣ ሽንኩርት እና ቃሪያ። ሽንኩርት ደግሞ ያኛው አረንጓዴው ቃሪያ ማለት ነው። አረንጓዴው ሽንኩርት ሽንኩርት እሷ አለ ከዛ ወደ ፍርፍራችን እንመጣለን ውዶቼ፣ ላወጣው ነው እሺ። እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ታደርጉትና፣ ኡ በዛ በዛ በዛ በዛ በጣም በዛ፣ ውዶቼ አያችሁት? በጣም ቀይ ነው ግን መብራቱ ነው እንትን ያደረገው ያነጣብኝ። ከዛ እንደዚህ ታደርጉትና ምን ታደርጋላችሁ መሰላችሁ? እዚህ ጋር ክዝበር አለ። እሱን እንደዚህ እንደዚህ ታደርጉበታላችሁ። ከሰው አይቸ ነው ሰው ሲያደርጉ አይቸ ነው እንጂ እንደዚህ ብዙኛ ኢትዮጵያን አለመድንም። እንጀራ ላይ ግን በጣም ነው የሚጣፍጠው። ከዛ እዚህ ጋር ውዶቼ፣ ካሜራውን በእጅ ስለያዝኩ ነው ስልኬን ይህንን ቆንጆ ሰላጣ እዚህ ጋር እናደርጋለን። የጥቅል ጎመን ሰላጣ በጣም ነው የሚጣፍጠው። ቅመሱት ወዶቼ፣ እንዴት አያችሁት?